እሺ፣ ሰላም ቤተሰቦቼ፣ እንዴት አላችሁ? በእያላችሁበት ሰላማችሁ ዛሌ በሀገር ውጭም በሀገር ውስጥም ያላችሁ የዚህ ቻናል ተከታይ ቤተሰቦቼ በዛሬ ሁለት እየላችሁ የቀረሁ ቪዲዮ የእንግሊዝኛ ወርዶችን በአማርኛ ትርጓሚያቸውና የቫወሎችን ድምጽ እንዴት መውጣት እንደምንችል በዚህ ቪዲዮ አሳያችኋለሁ። እናንተ ቪዲዮውን ላይክ ሸር፣ እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን እና ለመላው መማር ያልቻሉ ዜጎቻችን ተደራሽ ሆኖ መማር እንዲችሉበት እንዲማሩበት በማለት ይህንን ቪዲዮ አዘጋጅቻለሁ። እናንተም በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል ትችላላችሁ። አብራችሁ ይቆዩ። እሺ እንግዲህ ከዚህ ጋር እንደምትመለከቱት የእንግሊዝኛ ወርዶች አሉ። ከዚህ ጋር ደግሞ በአማርኛ እንዴት መነበብ እንደሚችሉ ድምጻቸው እንዴት እንደሆነ ከዚህ ጋር አስቀምጫቸዋለሁ። ከዚህ ጋር ደግሞ ትርጓሚያቸው ምን ማለት እንደሆነ በዚህ ጋር አስቀምጫለሁኝ። እናንተ እንዴት እንደሚነበብ አብራችሁ በጥሞና ማዳመጥ ይኖርባቸዋል ማለት ነው። እሺ ኤጂ ኤ አይ ኤን እንግዲህ ከዚህ ጋር የምናየው አንደኛ ድምጿ ይቺ ጂ የምትለዋ ድምፅ እንዴት እንደገነ ወይስ እንደ ጄ የሚለውን እናያለን። በመቀጠል ደግሞ ኤአይ የሚለው ድምፅ ምን አይነት ይችኛዋን እንደ ስንተኛ ድምፅ ያደርግልናል የሚለውንም እናያለን ማለት ነው። ስለዚህ ይህ አጌን ይላል። አጌን አሁን ጂን እንደ ማን የተጠቀምናት እንደ ገ ቤተሰብ እንደ አምስተኛ ጌ የምትለዋ ማለት ነው። ጌ ያደረገልን ለምንድን ነው? ኤ የሚል ድምፅ አለ ከዚህ ጋር ማለት ነው። አጌን አጌን ማለት በአማርኛ እንደገና ማለት ነው። እንደገና። እሺ፣ ቀጣይ ኤ ጂ ኢ ሲነበብ ኤጅ ተብሎ ይነበባል። አሁን ከዚህ ጋር ጂን እንደገነበን ያነበብናት እንደጌ ማለት ነው። ከዚህ ጋር ደግሞ ጂን እንደማን እናነባታለን? እንደ ጄ ቤተሰብ ጂ ብለን እናነባታለን። ይህን አሁን በሁለት መንገድ ማየት እንችላለን። አንደኛው መንገድ ድምፅ እንዴት? ኤ የምትል ድምፅ ለምን አመጣልን? ከዚህ ላይ አጅ ለምን አላልነውም? የሚል ጥያቄ ካላችሁ ኤ ፕላስ ኮንሶናንት ፕላስ ኢ ከመጣ ይችኛዋ ኤ የምትል ድምፅ ነው ያላት ማለት ነው። ኤጅ ብለን እናነባዋለን። ትርጓሜው እድሜ ማለት ነው። እሺ በመቀጠል ኤጂኢኤንሲ ዋይ አሁንም ከዚህ ጋር ሶስት አይነት መንገድ እናያለን። አንደኛ ኤ ፕላስ ኮንሶናንትስ ኢ ከመጣ የችኛዋን ኤ ያደርግልናል። ሁለተኛ ጂ ኤን አስከትላ ከመጣች ዋይን አስከትላ ከመጣች እንደ እንደ ጀ እንደምናነብ ሌላ ሲ ዋይን አስከትላ ከመጣች አይን አስከትላ ከመጣች እንዲሁም ኤን አስከትላ ከመጣች እንደ ሰ ቤተሰብ ድምጿ እንደሰ እንደምትወጣ እናያለን ማለት ነው። ሶስት መንገድ አለ ከዚህ ጋርም ኤጀንሲ ኤጀንሲ ብያለሁ እዚህ ጋርም አማርኛ ወኪል ማለት ነው ወይም ድርጅት ማለት ነው። እሺ፣ ሌላ ኤ ኤም ኦ ዩ ኤን ቲ አማውንት አማውንት። አሁን እዚህ ጋ ኦና ዩ በአንድ ላይ ከመጡ አው የሚል ድምፅ ያመጣሉ ማለት ነው። አው የሚል ድምጽ ከዚህ ጋር ካመጡልን እቺ ምን የነበረችዋ ማ ትሆናለች። አማውንት አማውንት ብለን እናነባለን ማለት ነው። ትርጓሜው መጠን ማለት ነው መጠን እሺ ሌላ ባድ ቢ ኤ ዲ ኮንሶናንት በሁል ኮንሶናንት መጥቶ ይቺ ኤ ከሆነች ይችኛዋን እንደ አራተኛ እናነባታለን ነገር ግን ይችኛዋ ኮንሶናንት በወል ኮንሶናንት ካልመጣ፣ ማለትም እዚህ ላይ ዳብል ኤል ከሆነች እንደ ሰባተኛ እናንባታለን። ቀጣይ እናየዋለን። ሲቀጥል ኤ ፕላስ ኮንሶናንት ፕላስ ኢ ከመጣች ይችኛዋን እንደ አምስተኛ ድምፅ እናነባታለን ማለት ነው። ሶ ባድ እንላለን፣ በአማርኛ ትርጓሜው መጥፎ ማለት ነው። መጥፎ እሺ። ከዚህ በመቀጠል ባድ ከሚለው ላይ ኤልዋይ ስንጨምር ባድሊ ባድሊ ባድሊ ብለን እናነባዋለን። ትርጓሚው ክፉኛ ማለት ነው። ክፉኛ። እሺ፣ ከዚህ በመቀጠል ደግሞ ቢኤኤልኤል ቢኤኤልኤል፣ ይቺ ኤ ደብል ኤል አስከትላ ከመጣች ኤ ምንላት? ደብል ኤል አስከትላ ከመጣች እንደ ሰባተኛ ነው የምናነባት፣ እንደ ሰባተኛ። ስለዚህ ቦል ብለን እናነባታለን ማለት ነው። ቦል ቦል፣ ማለት በአማርኛ ትርጓሜው ኳስ ማለት ነው። ኳስ። እሺ ከዚህ በመቀጠል ቢኤኤስኢ እዚህ ጋር ልብ በሉ ኤ ፕላስ ኮንሶናንት ፕላስ ኢ ከመጣች ይችኛዋን እንደ ስንተኛ ታደርግናለች? እንደ አምስተኛ ታደርግናለች ማለት ነው። ቤዝ ቤዝ ቤዝ፣ ማለት መሰረት ማለት ነው በአማርኛ መሰረት መሰረት እሺ። ከዚህ በመቀጠል ደግሞ አሁን እዚህ ላይ የምናየው ሳይለንት ድምጻዊ ሰው እንዳችን ሳይለንት የሚሆንበትን መንገድ ነው የምናይ። ኬኤንን አስከትላ ስትመጣ ምንጊዜም ቢሆን ኬኤንን አስከትላ ስትመጣ ኬ ምን ትሆናለች? ሳይለንት ትሆናለች ማለት ነው። ሳይለንት ትሆናለች። ስለዚህ ኬን እንተውና ከዚህ ጀምረን እናነባለን ማለት ነው። ክናይፍ ብለን አይደለም እናነባው። ክናይፍ ብለን አይደለም እናነባው። አሁን እዚህ ጋር ሁለተኛ መንገድ ማየት እንችላለን። አንደኛ ኬን ሳይለንት ማድረጋችን ማንን አስከተለ ስመጣ ኤንን አስከተለ ስመጣ ኬ ሳይለንት መሆኗን ማወቅ ይኖር ብናል በዚች ወርድ ማለት ነው። ሌላ አይ ፕላስ ኮንሶናንት ፕላስ ኢ የሚመጣ ከሆነ ደግሞ ይችንን እንደ አራተኛ ታደርግና ይህ የምትል ሳውንድ በውስጥ የተዋጠች ሳውንድ ትኖራለች ማለት ነው። ይህ የምትል ድምጽ እናስወጣለን። ሶ ሲነበብ ናይፍ ይባላል እዚጋ ይኸው በአማርኛ ናይፍ ብዬ ጽፌ አለሁ ከዚህ ጋር ማንበብ ትችላላችሁ በእንግሊዘኛው የሚከብዳችሁ በአማርኛ ይሄኛው ማለት ይሄኛው ነው ይሄኛው በአማርኛ ይሄኛው በእንግሊዘኛ ነው ሌላ የተለየ የለውም ናይፍ ማለት ቢላ ማለት ነው ቢላ ኦኬ ከዛ ኬ ኤን ኢ ኢ ልብ በሉ ከዚህ ጋር በተመሳሳይ ኬ ከኤን ጋር ስትመጣ ምን ትሆናለች? ኬ ምን ትሆናለች? ሳይለንት ትሆናለች። ሶ ከዚህ ላይ አሁን ክኒ ብለን አይደለም ምናነበው፣ ኒ ብለን ነው ምናነበው። ይኸው ከዚች ጋር ከዚች ነው ምንጀምር ኬ ኤን ከመጣ ኬን ተውና ከኤን ጀምረን ነው ምናነብ፣ ልክ እንደ ቫወሉ ማለት ነው፣ እንደ ቫወሉ። ሶ ይህንን ኒ ብለን እናነባዋለን በአማርኛ ትርጓሜ ጉልበት ማለት ነው። እሺ W R I T E W R I T E እንግዲህ፣ ከዚህ ጋር የምናየው ደግሞ W R ን አስከትላ ስትመጣ ምን ጊዜም ቢሆን W R ን አስከትላ ስትመጣ ከማከለ ላይ ምን ከሌለ ሌላ ቫውል ሌተር ከሌለ ችን W ን ምን እንላታለን ምናደርጋታለን? ሳይለንት እናደርጋታለን። ስለዚህ የምናነበው ልክ እንደ ኬና እንደ ኤን ከዚህ ጋርም ደብሊው እንተውና አር ላይ ነው ጀምረ የምናነብ። ሶ ከዚህ ጋር በተመሳሳይ ሁለት አይነት መንገድ የምናይበት ይኖራል። አንደኛ ደብሊ ሳይለንት የምትሆነው መቼ ነው የሚለውን መያዝ ይኖርባቸዋል። ሁለተኛ ይቺ አይ ፕላስ ኮንሶናንት ፕላስ ኢ ስትመጣ እንዴት ነው የምናነበው የሚለውንም ከዚህ ጋር መያዝ ይኖርባቸዋል። አር አይ ቲ ኢ አይ ፕላስ ኮንሶናንት ፕላስ ኢ ከመጣች ይችኛዋን እንደ አራተኛ ድምፅ ታደርግልና ውስጥ ላይ የምትል ድምጽ ታስቀምጥልናለች ማለት ነው። ራይት ብለን እናነባለን። ይችኛው ሳይለንት ትሆናለች፣ ራይት ብለን እናነባለን። በእንግሊዘኛ መጽሐፍ ማለት ነው። መጽሐፍ ጽሁፍ መጽሐፍ ሌላ። አሁን እዚህ ጋር መጽሐፍ ስለው ይህንን የምንማርበትን መጽሐፍ አይደለም የምንጽፈውን ጽሁፍ ነው የሚያሳየን። እሺ w r o n g w r o n g wrong wrong አሁን ከዚህ ጋር የምትመለከቱት ደብሊው ምን እናስከተላ መጣለች አርን አስከትላ መጣለች so w r ን አስከተላ ከመጣች w ምን ትሆናለች silent ሆናለች ሳይለንት ሆናለች ስለዚህ ከዚህ ጋር እንጀምርና wrong ብለን እናነባለን ስህተት ማለት ነው። ስህተት እሺ፣ በጣም አሪፍ። አሁን ደግሞ የምናየው ዲ ጅን አስከትላ ስትመጣ፣ ዲ ጅን አስከትላ ስትመጣ ምን ትሆናለች? ዲ ሳይለንት ትሆናለች። ዲ ሳይለንት ትሆናለች። አሁን እዚህ ጋ ቢ አር አይ ዲ ጂ ጅ ብለን አይደለም እናነበው ብሪጅ ለምን ዲ ጅን ተከትላ አስከትላ ከመጣች ዲ ምን ትሆናለች ሳይለንት ትሆናለች ብሪጅ ብሪጅ ማለት ድልድይ ማለት ነው አሁን ሌላም ማየት እንችላለን ኖሌጅ የሚለው ነው እዚህ ጋር ጻፍኩትም ኖሌጅ የሚለውን አይታችሁ ከሆነ ኬኤን ኦ ኤልኢ ዲጂኢ ብሎ አደ የሚመጣው ኖሌጅ ስንል ግን እዛ ጋ አንደኛ ኬን ኬ ኤንን አስከትላ ስትመጣ ኬ ሳይለንት ሆናለች። ከዛ ዲ ጂን አስከትላ ስትመጣ ደግሞ ዲ ምን ትሆናለች? ሳይለንት ሆናለች። ሶ ከዛ ጋ ከኖልዴጅ ብለን አይደለም የምናነበው፣ ከኖልዴጅ ብለን አይደለም የምናነበው። ኖልዴጅ የሚለውን ኬ ምን ስለሆነች? ሳይለንት ሆናለች። በምክንያት ኬ ኤንን ተከትላ ከመጣች ሳይለንት የምትሆነው በዚሁ መንገድ ነው ማለት ነው። እሺ ሌላ ዲ ኦ ቲ ዶት፣ ዶትስ። ዶት ማለት ደግሞ ነጥብ ማለት ነው በአማርኛ ነጥብ፣ ነጥብ። እሺ ድራይ ይላል እዚህ ላይ ዲ አር ዋይ ድራይ። ይቺ ዋይ አይን ትወክልናለች። በሾርት ዋንስ ሌቭል ጊዜ ማለት ነው ሰው ዋይን ከወከለችልን ድራይ እንላለን። ይቺ አይ ይችን አራተኛ ታደርግና ይ የምትል ድምጽ ትሰጠናለች። ድራይ ደረቅ ማለት ነው። ደረቅ። እሺ፣ ከዚህ ጋር ኤፍ አይ አር ኤ ፋየር። ያው አይ ፕላስ ኮንሶናንት ፕላስ ኤ በሚለው መሰረት ይችኛዋን አራተኛ ታደርጉናለች። ፋየር። ፋየር ማለት እሳት ማለት ነው። እሳት። እሺ፣ አይ ሲ

ሄይት ኤች ኤ ቲ ኢ ፕላስ ኮንሶናንት ፕላስ ኢ ይችኛዋን እንደ አምስተኛ ማለት ነው። ስለዚህ ሄይት እቺ ሄይት የምንላት ከፍታ የምንላት አይደለችም። ይለያ ያሉ በድምጻቸው ተመሳሰብ ቢሆኑም ይለያ ያሉ ጥላቻ ማለት ነው። ይኸኛው ይኸኛው ጥላቻ ማለት ነው። እሺ፣ ሄኤችኢአር ኦ ሄሮ፣ ሄሮ፣ ሄሮ ማለት ጀግና ማለት ነው ጀግና ጀግና እሺ ሌላ ኤል ኢ ኬ ኢ ሌክ ሌክ አሁን እዚህ ጋር ኤ ፕላስ ኮንሶናንት ፕላስ ኢ ከዚህ ጋር አምስተኛ ታደርጋለች ይ ክ እችኛዋ ደግሞ ሳይለንት ትሆናለች ይ እንልና ክ እዚያ ሳይለንት እናደርጋታለን ኢን ሀይቅ ማለት ነው በአማርኛ ትርጓሜው ሀይቅ እሺ አሁን ከዚህ ጋር የምናየው ደግሞ ጀዩኤስቲ። አሁን እዚህ ላይ አንድ ላይ የምትመለከቱልኝ ነገር ዩ አ የሚል ድምጽ ትሰጠናለች በእንግሊዘኛ በኮንሶናንት ቫውል ኮንሶናንት ጊዜ ማለት ነው በእንግሊዘኛ ወርዶች። ነገር ግን በሌላ የሰው ስም ይሆን የመጠሪያ ስም ከሆነ ግን እንደ ሁለተኛ እናነባለን ማለት ነው፣ እንደ ሁለተኛ እናነባለን። ከዛ ጀስት እንለዋለን። ጀስት ማለት ትክክለኛ ማለት ነው። ኬ አይ ዲ ኪድ፣ ሾርት ሳውንድ ኬድ፣ ኪድ። አሁን ከዚህ ላይ ሶስቱንም ልዩነት እንዴት እንደሆነ በድምፃቸው እናያቸዋለን። እዚጋ ሾርት ሳውንድ ነው ድምፁ ማለት ነው። ኪድ ማለት ህፃን ማለት ነው። ህፃን። እሺ፣ ሌላ ኬ ኢ ኢ ፒ ኪፕ ኪፕ ኪፕ ሳይሆን ኪፕ ብለን ነው ድምጻችን የምናስወጣው ሎንግ ሳውንድ ይሆንላል ያ መያዝ መጠበቅ ማለት ነው። እሺ ሌላ ሚት ኤምኢ አይቲ ይህን በተመሳሳይ ምን ይሆናል? ቫዋሉ ሎንግ ይሆናል። ማነው ድምጻችን ሎንግ ሳውንድ ይሆናል። ሚት ይላል። ሚት ማለት ስጋ ማለት ነው። ስጋ። እሺ ሌላ K I N G K I N G King King King ማለት ንጉሥ ማለት ነው። ንጉሥ M A I N እዚህ ጋር A የምትልደው ሰጠን I ኤና አይ ባንድ ላይ ሲመጡ ኤ የሚል ድምፅ ይሰጡናል። ስለዚህ ይችኛዋን ኤምን ሜን ያደርጉልናል። ይ እንልና ከዛ ቀጣይዋን ኮንሶናንት ንብለን እናነባለን። ሜን ሜን ማለት ዋና ማለት ነው። ኤም ኢኤን አሁን ይሄ ደግሞ ምን ይላል? ይሄ ሜን ይላል። ይህኛው ምንድን ነው? ቮላችን ሾርት ነው። ቮላችን ሾርት ነው። ይሄ የምትል ድምጻ እናስገባም። ሜን እንላለን። ወንድ ሰው ማለት ነው። ትልቅ ሰው ወንድ ሰው የሚለውን ይወክልናል። ከዛ ኤም ኤ ኤል ኢ፣ ኤም ኤ ኤል ኢ። ይህ ቺ ኤ ፕላስ ኮንሶናንት ፕላስ ኤ የምትለዋን ፎርም ይዛልናለች። ይችኛዋን አምስተኛ እናደርጋለን። ይህ የምትል ድምፅ እንጨምርና ከዛ ቀጣዋን ኮንሶናንት ል እንላለን። ሜል፣ ስለዚህ ወንድ ማለት ነው። ይህን ጾታ በምንጠይቅበት ሰዓት ሜል ወንድ፣ ጾታው ወንድ ነው ብለን ስንናገር ነው ሲሆን፣ ይቺ ሜል የምትለዋን የምንጠቀማት እንግዲህ እነዚህ ሶስቱም፣ የመጀመሪያቸው ሜሜሜ የምትና ነገር ግን ይሄ ቀጣ ያሉ ቮወሎች ግን የተለያዩ ናቸው። ይቺ ኤ አይ ነው ወሰደች፣ ይቺ ኢ ነው ወሰደች፣ ይቺ ኤም ብቻ ነው ወሰደች። ነገር ግን ልክ አሁን በነገርኳቸው ፎርም መሰረት ይቺ ኤ አይ የምትመጣ ከሆነ ኤ የምትል ድምፅ ትይዛል ነው ትመጣ ኤ ብቻዋን የምትመጣ ከሆነ ኮንሶናንት ቫወል ኮንሶናንት በሚለው ፎርም አምስተኛ ነው የምናደርጋት። ይችኛዋን የሰው ስም ከሆነች ግን ችን የምናደርጋታለን፣ መጀመሪያ እናደርጋታለን። ወይም የቦታ ስም ከሆነች ሰው በዚሁ መልኩ መረዳት ይኖርባችኋል ማለት ነው። እች ደግሞ ኤ ፕላስ ኮንሶናንት ፕላስ ኤ የምትመጣ ከሆነች ይችኛዋ ምን ምንጊዜም ቢሆን አምስተኛ ድምፅ ነው የምትሆነው። በዚሁ መንገድ መረዳት ይኖርባችኋል። እንግዲህ የዛሬው ትምህርታችንን በዚህ ላይ እናጠናቅቃለን። በሌላ ቪዲዮ ይጀላችሁ እስከምመጣ እስከ ሌላ ቪዲዮ እስከማዘጋጅላችሁ እናንተ በዚህ ቪዲዮ በደንብ መለማመድ ይኖርባችኋል። ዛሬ ቪዲዮን እዚህ አጠናቅቄአለሁ። መልካም ጊዜ